ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው! የስኮርፒዮ የታህሳስ ወር 2018 ዓመተ ምህረት ትንበያ፣ ከገንዘብ ክምችት ወደ ታላቅ ድግስ፣ ሕይወታችሁን የሚቀይረው ወሳኝ የለውጥ ጊዜ። እስኪ አንድ ጥያቄ ልጠይቃችሁ በሕይወታችሁ ውስጥ ልክ እንደ አንድ ታታሪ የንግድ ሰው ቀኑ ሙሉ ሲሰሩ ውለው ማታ ላይ ግን የምሽቱ ኮከብ ሆኖ ወደሚያበሩበት ማንነት የተቀየራችሁበት ጊዜ አለ። አንዴ በጣም ቁም ነገረኛ፣ ቀጥሎ ደግሞ የድግሱ ድምቀት። ይህ ወር ለእናንተ ልክ እንደዚያ ነው። መጀመሪያ ሥራና ገንዘብ፣ በኋላ ደግሞ ደስታና ፍቅር።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 በተለይም ደግሞ ከዞዲያክ ምልክቶች ሁሉ ሚስጥራዊ እና ኃያል የሆናችሁ ውድ ስኮርፒዮች እንኳን ወደዚህ የታህሳስ ወር የኮከብ ትንበያ ዝግጅታችን በሰላም መጣችሁ። ዛሬ የምንመለከተው ለእናንተ እጅግ ወሳኝ የሆነውን የታህሳስ ወር ዝርዝር ትንበያ ነው። ይህ ወር ለእናንተ ሁለት የተለያየ ፊት አለው። በአንድ በኩል ወደ ኪሳችሁ የምታዩበት እና መሠረታችሁን የምታጠናክሩበት ሲሆን በሌላ በኩል ደግሞ ወደ ውጭ ወጥታችሁ የምትዝናኑበት እና ግንኙነቶችን የምታዳብሩበት ነው። ታዲያ ይህን የኃይል ሽግግር እንዴት ትጠቀሙበታላችሁ? በፍቅር በገንዘብ እና በማኅበራዊ ሕይወታችሁ ምን አስገራሚ ነገሮች ይጠብቋችኋል? ይህን ሁሉ በዝርዝር በስፋትና በጥልቀት የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ፣ ምክንያቱም ለእናንተ የተዘጋጀ ልዩ መልእክት አለን። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። የስኮርፒዮ የታህሳስ 2018 አጠቃላይ ትንበያ፣ ከቁም ነገር ወደ ደስታ እሺ፣ ስኮርፒዮዎች እስኪ ከአጠቃላይ ሁኔታው እንጀምር። ወሩ ሲጀምር ወይም እስከ ወሩ አጋማሽ ድረስ አምሯችሁ ያለው ተግባራዊ በሆኑ ጉዳዮች ላይ ነው። ልክ በታህሳስ መጀመሪያ ላይ እናንተ ጋር ያለው ስሜት ስራ ስራ ስራ የሚል ነው። ለምን መሰላችሁ? ፀሐይ ውቧ ቬኑስ እና ጉልበተኛው ማርስ ሁሉም በሳጂታሪስ ምልክትና በእናንተ ሁለተኛ ቤት ውስጥ እየተሽከረከሩ ነው። ይህ ሁለተኛ ቤት የገንዘብ፣ የንብረት እና የመሰረት ቤት ነው። ይህ ማለት በግምት እስከ ታህሳስ 12 ድረስ ትኩረታችሁ ሙሉ በሙሉ መረጋጋትን በመፍጠር ላይ ይሆናል። ይህ ወር የዓመቱ መጨረሻ እንደመሆኑ በጀታችሁን ለማስተካከል፣ ገቢያችሁን ለማሳደግ እና ለራሳችሁም ሆነ ለምትወዱት ሰው ትርጉም ያለው ስጦታ ለመግዛት ትነሳሰላችሁ ስጦታ ስል ግን ዝም ብሎ ስጦታ እንዳይመስላችሁ። ስኮርፒዮዎች ጥራት ትወዳላችሁ። አሁን የምትፈልጉት ወይም ጩኸት የሌለው ግን ውድና ጠንካራ የሆነ ነገር ነው። ነገር ግን ተወዳጆች ስኮርፒዮዎች ታህሳስ አንድ ላይ ነገሮች መቀየር ይጀምራሉ። የህልም ዓለም ፕላኔት የሆነችው ኔፕቲዩን ወደፊት መጓዝ ትጀምራለች። ይህ ደግሞ በእናንተ ላይ አስማታዊ ነገር ይፈጥራል። ድንገት ነገሮች የፍቅርና የህልም ቀለም ይይዛሉ። የምትለብሱት ልብስ፣ የምታሽጉት ስጦታ፣ የምታዳምጡት ሙዚቃ ሁሉ ልዩ የሆነ ጣዕም ይኖረዋል። ከዚያም ታህሳስ ስድስት ላይ ጉልበተኛው ማርስ ወደ ካፕሪኮርን ሲገባ፣ ታህሳስ አስራ ሁለት ላይ ደግሞ ፀሐይ ስትከተል፣ እንዲሁም ታህሳስ አስራ አምስት ላይ ቬኑስ ስትቀላቀል፣ እናንተ ከስራ ሰው ወደ የመዝናኛ ኮሚቴ ሊቀመንበርነት ትቀይራላችሁ። ይህ ማለት ስኮርፒዮች ማህበራዊ ሕይወታችሁ ሊፈነዳ ነው። ሰፈር ውስጥ መልካም ነገር ማድረግ የእናንተ ሥራ ይሆናል። ይህ ወቅት አዳዲስ ጓደኞችን ለማፍራት ወይም የምትወዷቸውን ሰዎች ለማገናኘት ወርቃማ ጊዜ ነው። ምናልባትም የገናን ዋዜማ የማዘጋጀት ኃላፊነት እናንተ ልትወስዱ ትችላላችሁ። በቤታችሁ ድግስ መጥራት ወይም ከምርጥ ጓደኞቻችሁ ጋር ወደ አንድ የክለብ ወይም የቲያትር አካባቢ ወጣ ብሎ መዝናናት ሊያምራችሁ ይችላል። ምርጫው የናንተ ነው። ጉልበታችሁ ከፍ ይላል። የሙሉ ጨረቃ ኃይልና ገንዘብ። አሁን ደግሞ በጣም ወሳኝ ወደ ሆነው ወደ ገንዘብ እና ወደዚያ ልዩ ቀን እንጣ ህዳር ሃያ አምስት ላይ በጀሚኒ ምልክት የሚከሰተው ሙሉ ጨረቃ ለእናንተ ተራቀን አይደለም፣ ይህ ሱፐርሙን ነው። ይህ ጨረቃ የእናንተን ስምንተኛ ቤት ያበራል። ስምንተኛ ቤት የስኮርፒዮ መኖሪያ ቤት ነው። የጋራ ሀብት፣ ኢንቨስትመንት እና ጥልቅ የሆነ መቀራረብ ቤት ነው። ይህ ምን ማለት ነው? በመጀመሪያ የገንዘብ ጉዳይ። ላለፉት ወራት ስትለፉበት የነበረው ነገር ውጤት ሊመጣ ነው። ምናልባት ቦነስ ወይም ድንገተኛ ክፍያ ወይም ከኢንቨስትመንት የሚገኝ ትርፍ በዚህ ሳምንት ሊገባላችሁ ይችላል። ይህ ገንዘብ ለቀጣዩ ዓመት ትልቅ እፎይታ ይሰጣችኋል። ቤት ለመግዛት፣ ለመሸጥ ወይም ንብረት ለማፍራት እቅድ ካላችሁ ይህ ጨረቃ መንገዱ ክፍት ነው እያላችሁ ነው። በሁለተኛ ደረጃ ይህ ቀን ውስጣዊ ኃይል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 የስኮርፒዮ የታህሳስ 2018 የፍቅርና ግንኙነት ትንበያ። ወደ ፍቅር ጉዳይ ስንመጣ የዚህ ወር ሁኔታ ለስኮርፒዮዎች ሁለት የተለያየ ጣዕም አለው። እስከ ታህሳስ 6 ድረስ ቪኑስ እና ማርስ በሁለተኛው ቤታችሁ ስለሚቆዩ የፍቅር ሕይወታችሁ ዘገምተኛና ስሜታዊ ነው። ድራማ አትፈልጉም፣ ጨዋታ አትፈልጉም። የምትፈልጉት ሙቀት፣ መተቃቀፍና ምቾትን ነው። ጥንዶች በዚህ ወቅት ፍቅራችሁን የምታጠናክሩት ተግባራዊ የሆኑ ነገሮችን አብራችሁ በመስራት ነው። የበዓል በጀት አብሮ ማውጣት፣ ዕቃ መሸመት ወይም ቤትን ማስተካከል ሊሆን ይችላል። ወይም ትብብር ለእናንተ በጣም ሮማንቲክ ሆኖ ይሰማችኋል። ግዴታ ውድ ራት መብላት አያስፈልግም። ቤት ውስጥ ተቀምጦ ፊልም ማየት ወይም ትኩስ መጠጥ እየጠጡ ማውራት በቂ ነው። ላላገባችሁ ስኮርፒዮዎች በዚህ ወቅት የምትሳቡት ወደ ተረጋጉ እና አስተማማኝ ወደሆኑ ሰዎች ነው። ልባችሁ የሚፈልገው አብራችሁ እረፍት የሚሰማችሁን ሰው ነው። ነገር ግን ከታሕሳስ ስድስት እና በተለይም ከታሕሳስ ዐሥራ አምስት በኋላ ነገሮች ይለወጣሉ። የፍቅር ፕላኔቶች ወደ ሦስተኛው የማኅበራዊ ቤታችሁ ሲገቡ በሩ ተከፍቷል። ጥንዶች አብራችሁ ድግስ ማዘጋጀት ወይም በሰፈራችሁ ውስጥ በሚደረጉ ዝግጅቶች ላይ መሳተፍ ትችላላችሁ። ላላገባችሁ ደግሞ ፍቅርን የምታገኙት በመውጣት ነው፣ ቤት በመቀመጥ አይደለም። በአካባቢያችሁ ወደሚገኝ ካፌ ወይም የሰፈር ስብሰባ ወይም የጓደኛ ድግስ ላይ ሂዱ። ብቅ ማለት ብቻ በቂ ነው። በቀላሉ ወሬ መጀመር እና መተዋወቅ ትችላላችሁ። መንገዳችሁን ክፍት አድርጉ። እድሉ በራሱ ጊዜ ይመጣል። የስኮርፒዮ የታህሳስ 2018 የስራና የገንዘብ ትንበያ። ከስራ አንጻር አንድ ወሳኝ ምክር አለኝ። ውድ ስኮርፒዮዎች፣ ድካማችሁ ሊከፈል ነው፣ ግን ገና መስመሩን አላለፋችሁም። እስከ ታህሳስ 12 ድረስ ያለውን ጊዜ እንደ ፍጻሜ ውድድር አስቡት። ፀሐይ በምርታማው ቤታችሁ ውስጥ ስላለች ዓመቱ ከማለቁ በፊት ማሳካት ያለባችሁን ግቦች አሳኩ። ይህ ጊዜ መዝጋት፣ የመደምደም እና ገቢን የመሰብሰብ ጊዜ ነው። ጉልበታችሁን አትበትኑ። ለበዓል ዝግጅት ብላችሁ ስራችሁን አታጓትቱ። ለበዓል መዝናናት በኋላ ጊዜ አላችሁ። ከታህሳስ 12 በኋላ ግን ማርሹን ቀይሩ። ያኔ የካፕሪኮርን ወቅት ሲጀምር ትኩረታችሁ ወደ ኮሚኒኬሽን፣ ማርኬቲንግ እና ኔትወርኪንግ ይዞራል። ለመጻፍ፣ ለማስተማር ወይም የቴክኖሎጂ ሥራ ለመስራት ካሰባችሁ ያኔ ጥሩ ጊዜ ነው። ደንበኞችን ለማግኘት የ2019 ስትራቴጂ ለመንደፍ ይህን ከታህሳስ 12 በኋላ ያለውን የመጨረሻ ሳምንት ተጠቀሙበት። መልእክታችሁ በፍጥነት ተገበኛል። ግን ተጠንቀቁ። አንዴ መስመሩ ከከፈታችሁት የስልክ ጥሪ እና የኢሜል ጎርፍ ሊመጣባችሁ ስለሚችል ዝግጁ ሁኑ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ስኮርፒዮዎች ይህ ታህሳስ ወር ለእናንተ የሁለት ዓለማት ጥምረት ነው። ወሩን በሥራ በገንዘብ እና በተረጋጋ መንፈስ ጀምራችሁ በደስታ በድግስ እና በማኅበራዊ ሕይወት ትጨርሳላችሁ ቁልፉ ያለው የት ላይ ነው ሚዛን መጠበቅ ላይ። በመጀመሪያዎቹ ሳምንታት ጠንክራችሁ ስሩ፣ ኪሳችሁን ሙሉ። ከዚያ በኋላ ግን ወጣ ብላችሁ ሕይወትን አጣጥሙ። ያ በህዳር ሃያ አምስት የሚመጣው ሙሉ ጨረቃ የሚሰጣችሁን እድል እንዳያመልጣችሁ። ውስጣዊ ድምፃችሁን ስሙ። ውስጥ ናችሁ ወይሱች ብላችሁ ራሳችሁ ጠይቁ። በራስ መተማመናችሁ ከፍ ይበል። እናንተ በተፈጥሮ ማግኔት ናችሁ። ይህን ወር ደግሞ ይበልት ታበሩበታላችሁ። ቪዲዮውን ስለተከታተላችሁ ከልብ እናመሰግናለን ይህ ትንበያ ከስሜታችሁ ጋር እንደ ተገናኘ ተስፋ እናደርጋለን እናንተስ ለዚህ ወር ምን አቅዳችኋል በገንዘብ ወይስ በፍቅር ላይ ነው የምታተኩሩት እስኪ በኮሜንት ላይ አጋሩን ቪዲዮውን ላይክ ማድረግ ለስኮርፒዮ ጓደኞቻችሁ ሼር ማድረግ እና ሰብስክራይብ ማድረግ እንዳትረሱ መልካም ወር መልካም በዓል ለስኮርፒዮዎች እንወዳችኋለን